ኢትዮጵያውያን ለአንድነታቸው ለሀገራቸው ሕይወታቸውን የሚሰዉ መሆኑን ብዙ ማሳያ ምስክሮች አሉ። በርካታ ልንጠቅሳቸው የምንችላቸው ነገሮች አሉ። ዘመን እንደዚህ ባልዘመነበት ጊዜ፣ ቴክኖሎጂ ባልረቀቀበት ጊዜ ከሀገር ጫፍ እስከ ጫፍ ሁላችንም በአንድነት ለሀገራችን መስዋዕትነት ከፍለዋል አባቶቻችን። ያ የሚያሳይ ነው። ሆኖም ግን ይህንን ባደረግንበት ባደረግንበት ሀይል ጉልበት በአንድነት መተን ግን ስራ ባለመስራታችን ዛሬ ከኛ ጎን የነበሩ ቅድም ሲጠቀስ የነበረው ኮሪያና ኢትዮጵያ በኮሪያ ዘመቻ ጊዜ አንድ እኩል ነበር፣ እኛም ለመርዳት የበቃን ነበር። ዛሬ ግን እኛ በጦርነት በተለያዩ ነገሮች ውስጥ ራሳችንን በማግኘታችን እነሱ ግን ከኛ አልፈው የበለጠ የተሻለ ቦታ ላይ እንዲደርሱ ሆናል። ያ ደግሞ ዋነኛው ምክንያቱ ምንድን ነው? ከስራ ጋር የተገናኘ ነው። ስራን በአንድነት እንደምንሰራው እንደሚታወቀው እንግዲህ ስራ ለመስራት አንደኛ መሪ ያስፈልጋል። ጦርነቱም እኮ መሪ ስላለው ነው፣ መሪ ህዝቡን ማሰባሰብ በመቻሉ ነው። ስለዚህ በዛ ዘርፍ ለላብ ብዙ ዋጋ ባለመስጠታችን፣ አንድነታችንን በላብ ሀገርን ለማሳደግ በጋራ ላይ የሚያስተሳስሩን ነገሮች ላይ ባለማድረጋችን፣ በተለያዩ ጦርነቶች ውስጥ በመያያዛችን፣ እርስ በራሳችን በመከፋፈል አንድ የሚያመጡትን ትርክቶች ሳይሆን በሚከፋፍሉ ነገሮች ላይ በመስራታችን እና ለላብ ብዙ ዋጋ ባለመስጠታችን ዛሬ ተረጂ እንድንሆን ሆነናል። ነገር ግን ከዛ ደግሞ ለመውጣት መጨረሻው ደረጃ ላይ ደርሰን እየተነሳን ስለሆነ ችግራችንን እናውቀናል። ያንን ችግራችን ደግሞ የምንወጣበትን መንገድ እየተረዳን የመጣንበት ሁኔታ ነው ያለው። በአሁን ላይ በኢትዮጵያ ሁለንተናዊ እድገት፣ ብልጽግና እንዲመዘገብ ልክ እንደ ደም መስዋዕትነት ሁሉ ለላብ ዋጋም ትኩረት ተሰጥቶታል። በዚህ ረገድ እየተሰራበት ነው የሚገኘውና ይህ መሆኑ ደግሞ የኢትዮጵያን የወደፊት የእድገት ጉዞም ለማረጋገጥና ለማፍጠን ምን ያህል ያግዛል? እንግዲህ ከፍተኛ አስተዋጽኦና በገዛ ይፈጥራል ብዬ ነው የማስበው። አንደኛ እየሰራን ያለ ነው የላብን ዋጋ ታላቁ ሕዳሴ ግድብ አንደኛው አንድነታችንን ያመጣው ምሳሌ ነው። በዚህ የታላቁ ሕዳሴ ግድብ ብዙ ፈተናዎች ቢኖርብንም እንኳን ብዙ ወንድሞቻችንና እህቶቻችን፣ እናቶቻችን ከመቀነታቸው አውጥተው በጋራ በላብ በመስራት በአካል በመሄድ ብቻ ሳይሆን ካሉበት ቦታ ያላቸውን ነገር በማዋጣት ሰርተን ምሳሌ አግኝተናል። ስለዚህ ያንን መጀመራችን አንድ ሁለተኛ አሁን እየተሰሩ ያሉ ለውጦች በምሳሌ የሚጠቀሱ ናቸው። የስራ ባህላችን አንደኛው እኮ አንድ ላይ በላብን ለማምጣት እኮ የስራ ባህል ነው። ይህንን የምንሰራቸውን የስራ ባህሎች 24 ሰዓት መስራትን እያየን ነው፣ በምሳሌ እየተረዳን ነው። ይህንን በምንመጣበት ጊዜ በዚህ ልክ ከፈጠንን የበለጠ አገራችን ካለችበት የምንወጣበትና የላብ መሳትነት ውጤት እንደሚያወጣ በምሳሌ በአዲስ አበባ ከተማ መስተዳድር በተለያዩ የኮሪደር ልማቶች አሁን በምናያቸው ልማቶች የምናያቸው በግብርና ያመጣናቸው ለውጦች እንግዲህ ስንዴ ኢትዮጵያ ውስጥ ከድሮ ጀምሮ ይመረታል ሆኖም ግን አሁን በምናመርትበት ልክ አልነበረም ለምን ይሄ የላብ ውጤት ነው የቪዥን ውጤት ነው የአሰራር ውጤት ነው በጋራ መስራታችን የምናመጣ ውጤት ነው ማለት ነው እና አሁን የጀመርናቸው ጅማሮዎች በራእይን ከፊት አስቀምጦ ቁጭትን በመፍጠር አንደኛው እንግዲህ የጦርነት አሰባሳብ የሚሆንበት ምክንያት ቁጭትን ስለሚፈጥር ነው። ተደፍረሃል፣ እንደዚህ ችግር ውስጥ ነው ያለ ነው፣ አንድነታችን ተነክቷል በሚልበት ጊዜ የምንነሳበት ህዝቦችን አንድ ላይ የምናደርግበት ነው። ስለዚህ አሁንም ችግር ውስጥ ነን። ከችግር መውጣት የምንችለው ደግሞ በላባችን ነው የሚለውን በምሳሌ በስራ አሁን በአይናችን የምናያቸው በመሆናቸው ይሄ ሌሎቹ እንዲነሳሱ ያደርጋል። ከሀገራችን ወጥተን በሰው ሀገር ውስጥ የምንሰራው ላብ በማፍሰስ ነው ሰዎች የሚሰሩትን ያንን ግን ሀገራችን በማድረጋችን እኔ ምሳሌ ባለው መንገድ በመንቀሳቀሳችን ይሄ ለውጥ ለማምጣት ጥሩ ጅማሮ ላይ ነው ያለነው። ይህን ደግሞ ማስቀጠል አለብን። ቅድም እንደተነገረው አንድነት መኖር አለበት። ልዩነቶች ሊኖሩ ይችላሉ። ሁላችንም ግን በጋራ ከሰራን ማደግ የምንችለው በላባችን ብቻ ነው። በስርቆት በአቋራጭ መንገድ ልናገኝ የምንችለው የለም የሚለውን ከጠቀስን በጋራ ከሰራን እናድጋለን።